ሰላም ጤና ይስጥልኝ የተከበራችሁ በዓለም ዙሪያ የምትገኙ የቻናል የተከታታዮች በያላችሁበት ሁሉ ሰላማችሁ ይዛያልኩኝ። በዛሬው ፕሮግራም አንድ ጠቃሚ ቲፕ ይዤላችሁ መጥቻለሁ። ይህ ቲፕ እንግዲህ ለአንድሮይድ ተጠቃሚዎች ይሆናል ማለት ነው። ይህም የሚሆነው ፋይል ማናጀር የተባለውን አፕሊኬሽን ሁላችሁም ስልክ ላይ ታውቁታላችሁ፣ ምክንያቱም ቀድሞ ስልካችሁን ሲገዙ አብሮ ተጭኖ ስለሚመጣ። ይህ የሚሆንበት ምክንያት እንደሚታወቀው የተለያዩ ፋይሎቻችንን ቪዲዮ ሊሆን ይችላል፣ ፎቶ፣ ሙዚቃ፣ የተለያዩ ዶክመንቶቻችን ፋይሎችን አቅፎ የሚይዝና ማኔጅ የምናደርግበት ፋይል ማናጀር ወይም ደግሞ ማይ ፋይልስ የተባለው አፕሊኬሽን ነው ማለት ነው። ታዲያ ስንቶቻችሁ ናችሁ ፋይል ማናጀርን በመጠቀም የተለያዩ የራሳችሁን የግል መረጃዎች በቀላሉ መደበቅ እንደምችሉ የምታውቁ በዛሬ ፕሮግራም አሳያችኋለሁ። ችግር የለውም ፋይል ማናጀርን በመጠቀም ፎቶችሁን፣ ቪዲዮችሁን፣ የግል የተለያዩ መረጃዎቻችሁን እንዴት እንደምደብቁ አሳያችኋለሁ ማለት ነው። መደበቅ ሲባል እንግዲህ ብዙ ሰው በመጥፎ ሊረዳው ይችላል። በተደጋጋሚ ኮመንት ላይ ስለማይ ነው እኔ መጥፎ ነገር ላይ የለም። ሰዎች ቢመለከቱት ችግር የለውም የሚሉ ኮመንቶችን አይቻለሁ። እንደዛ ሳይሆን የግል ሚስጥር የሚባል ነገር አለ። እንደ ፓስወርድ ሊሆን ይችላል፣ የተለያዩ የባንክ መረጃዎች ሊሆን ይችላሉ፣ ማስረጃዎች ሊሆን ይችላሉ። በቃ የተለያየ ስራ መሰሩ ልትኖሩ ትችላላችሁ። ነገር ግን ለሰዎች ስልካችሁን ስሰጡ እነዛ የግል መረጃችሁ መታየት የለበትም። ሶ ምንም ይሁን ምን በአጠቃላይ እንዴት እንደምትደብቁ አሳያቸዋለሁ ማለት ነው። ሁለተኛ ፋይል ማናጀርን በመጠቀም እንግዲህ ስልካችሁ ስቶሬጁ እየሞላ አላስቸገራችሁ የተለያዩ ጃንክ ፋይል ደስ የሚባለው አሉ። እንዴት አድርጋችሁ እነሱን አግኝታችሁ እንዴት የምታጸዱቸውና ስልካችሁን ስፔስ እንዲኖረው እንዴት እንደምታደርጉ ሁለቱን ነገር ዛሬ አሳያችኋለሁ። በትዕግስት ተከታተሉ፣ አንድ አስር ደቂቃ ቢሆን ነው። ለቻናሉ አዳዲስ ከሆናችሁ ይህን ቪዲዮ ላይክ አድርጉ፣ ቻናሉን ደግሞ ሰብስክራይብ በማድረግ የኔ ቤተሰብ አካል እንድትሆኑ በአክብሮት ጠይቃለሁ። ቴሌግራም ቻናሌንም ጆይን አድርጉ፣ እዛ ብዙ ነገር እያመለጣችሁ ነው። የተለያዩ አፕሊኬሽኖችን፣ አንዳንድ ጠቃሚ መረጃዎችን እዛ ላይ ፖስት አድርጋለሁ። ስለዚህ የቴሌግራም ቻናሌ የመጀመሪያው ኮመንት አለ፣ የገባችሁ ጆይን አድርጉ። አሁን ቀጥታ ወደ ፕሮግራሙ እናልፋለን፣ አብራችሁን ቆዩ እሺ። ተመልካቾች በመጀመሪያ እንዴት አድርጋችሁ መደበቅ እንደምችሉ ላሳያችሁና፣ ከዛም መቀጠል ደግሞ እንዴት አድርጋችሁ ስልካችሁን እንደምታጸዱና የተጠራቀሙትን እናንተ የማታቋቸውን ከስልካችሁ ላይ ያሉ ፎቶዎችን ፈልጋችሁ ድሌት እንዴት እንደምትሉ አሳያችኋለሁ ማለት ነው። እንግዲህ በመጀመሪያ ለመደበቅ እስኪ ወደ መጀመሪያ ወደ ጋለሪ እንግባና ያሉትን ፎልደሮችን ላሳያችሁ። እነዚህ ፎልደሮች እንደምታዩት የፈጠርኳቸው የራሴ የተለያዩ ፎልደሮች ናቸው። እንግዲህ ማለት ነው ስራ ምሰራባቸው አሉ፣ የግል መረጃዎች አሉ፣ ብዙ ነገሮች አሉ። እንግዲህ ከዚህ ውስጥ እንግዲህ የአንዱን ፎልደር መርጣችሁ መደበቅ ወይም ደግሞ ጭራሹ እንዳይታይ መሰወር ትችላላችሁ ማለት ነው። ይህን ስላችሁ እንግዲህ ለመጥፎ ነገር ብቻ መጠቀም ሳይሆን የራሳችሁን የግል መረጃ እንደ ፓስዋርድ፣ የተለያዩ መረጃዎቻችሁን ደብቃችሁ ማስቀመጥ መልካም ነው። እንዴት እንደምታደርገው እስኪ ላሳያችሁ ማለት ነው። ለምሳሌ ወደዚህ እንምጣና ከእኔ ፎልደሮች መካከል አሁን ለምሳሌ የተለያዩ ፎቶዎች ብዬ ያዝኩት ይህ ፎልደር አለ ማለት ነው። ይህ እንግዲህ በውስጡ አምሳ ሁለት ፎቶ ይዟል። ስለዚህ ይህን ፎልደር አሁን ከዚህ ከጋለሪ ላይ ጭራሹን እንዳይታይ አድርጌ፣ እንዴት አድርጌ ነው መደበቅ የምችለው አሳያችኋለሁ ማለት ነው። ይው ስሙን ያዙ፣ የተለያዩ ፎቶዎች ነው የሚለው። ስለዚህ አሁን ወደ ማይ ፋይል እንገባለን ማለት ነው። ወይም ደግሞ የእናንተ ፋይል ማናጀር ሊሆን ይችላል የሚለው እንደ ስሙ ይለያያል። ስለዚህ አሁን ወደ ፋይል ማናጀር እንሄዳለን ማለት ነው። በመቀጠል ኢንተርናል ስቶሬጅ የሚለው ላይ ትገባላችሁ። ከገባችሁ በኋላ እንግዲህ ብዙውን ጊዜ ጋለሪ ላይ ያሉ ፎልደሮችን የምታገኛቸው እዚህ ጋ ዲሲአይኤም የሚለው ፋይል ላይ ነው ማለት ነው። ዲሲአይኤም የሚለውን ትነኩታላችሁ ማለት ነው። ከዛ የፈጠራችኋቸው ጋለሪ ላይ ፎልደሮቻችሁን እዚጋ ማግኘት ትችላላችሁ ማለት ነው። ስለዚህ ምን ብዬ ነው ያስኩት እዚጋ እያያችሁ ይህኛው የመጨረሻው የኔ ፎቶ ያለበት ነው። የተለያዩ ፎቶዎች ብያለሁ። አምሳ ሁለት ፎቶዎች በውስጡ ይዟል። ስለዚህ እንመለስና እዚህ ጋር የተለያዩ ፎቶዎች የሚለው ይሄ ነው ፎልደሩ። እንደምትመለከቱት ይሄ ነው ፎልደሩ። አምሳ ሁለት ፎቶ አለው ማለት ነው። ስለዚህ ይህንን መደበቅ ፈለኩኝ፣ ከጋላሪ እንዳይታይ ማለት ነው። ምንድነው የምናደርገው? ይሄንን ጫን ብለን እንይዘዋለን ማለት ነው። ጫን ብለን ስንይዘው ከታች የተለያዩ አማራጮች ይመጡልናል። ሞቭ ኮፒ ሸር ድሌት ሞር የሚል አለ። ስለዚህ እናንተ የምትነኩት ሞር የምትለዋን ይችል ነው ማለት ነው። ሞር ካላችሁ በኋላ ዲቴይል፣ ሪኒም እና ኮምፕረስ የሚል አለ። ብዙ ነገሮች አሉ። ለቀጣይ ይሰራላችኋለሁ። ነገር ግን ያሁ የምንጠቀመው የትኛውን ነው? ሪኒም። ሪኒም ማለት ስሙን ማስተካከል ወይም መቀየር ማለት ነው። ስለዚህ ሪኒም የምትለዋን እንነካታለን ማለት ነው። ምንም እንዳትጨነቁ ብቻ እናንተ በትክክል የምላችሁን ስሙ አሁን የተለያዩ ፎቶዎች የሚል ስም ነው የተሰጠው። ከኋላ እመጣና አንዲት ነጥብ አረግበታለሁ ነጥብ ብቻ ማለት ነው። ከዛ ሪኔም የሚለውን እነካለሁ ማለት ነው። እንደምትመለከቱት የተለያዩ ፎቶዎች የሚለው ፎልደር በዚህ ጋር ተቀመጠ ማለት ነው። አሁን ከዚህ ማየት እችላለሁ ፎልደሩን፣ ነገር ግን ጋለሪ ላይ የለም ማለት ነው። አሁን ወደ ጋለሪ ላይ ብትሄዱ አታገኙትም። ይሄው እንደምታዩት የተለያዩ ፎቶዎች የሚል ፎልደር የለም ተሰውሯል ማለት ነው። ኦሬዲ እንደምታዩት ስካን ማድረግ ማየት ትችላላችሁ። አላችሁ እንደምታዩት ዋርኒንግ ስለተደበቀ ፋይሉ ማለት ነው። የተለያዩ ፎቶዎች የሚለው ፎልደር የለም። ስለዚህ ምንድነው የምናደርገው? አሁን ሁለተኛ እርምጃ ያስፈልጋ ማለት ነው። አሁን ይሄ ፎልደር አሁን በከፍተው እዚህ ፎቶ ያሳየኛል እንደምትመለከቱት። ነገር ግን ከዚህ ራሱ ከፋይል ማናጀር ራሱ እንዲጠፋ እንዲያይታይ ከፈለኩኝ ምን ማድረግ አለብኝ መሰላችሁ ጓደኞቼ? በአክብራችሁ ትመለሱና፣ ከላይ ሶስት ነጥብ አለች። በትክክል ያያችሁ። ከዛ ሴቲንግስ የሚል አለ። ከዛ መቀጠል ሾው ሃይደን ሲስተም ፋይል የምትላለች። ይቺን ብታጠፏት ኦረዲ አይገኝም ፋይሉ ጭራሹን። ከማይ ፋይል ወይም ደግሞ ፋይል ማናጀር ላይ የለም። እንደምትመለከቱት እዚህ ጋር ማግኘት አችልም ፋይሉ ማለት ነው። ስለዚህ ወደ ነበረበት ደግሞ እንዴት እንመልሰው? ጥያቄው እሱ ነው። አሁን በፈለጋችሁበት ጊዜ ተደብቋል ፋይሉ። ኦልሬዲ ማንም ሰው ሊያገኘው አይችልም ከጋለሪም ከማይ ፋይልም ላይ የለም ማለት ነው። ስለዚህ ምንድን ነው የምታደርጉት? አሁን መጀመሪያ ስራ የሚሆነው ይቺን ሶስት ነጠብጣብ ነክታችሁ ከዛ ሴቲንግ ከዛ እንደምትመለከቱት ሾው ሃይዴን ሲስተም ፋይል የምትለዋለች አለ። ይቺ ጣፍታለች። ኦን ስታደርጓት ፋይሉ ይመጣል ማለት ነው። ይመለሳል ይህ ባክ ኢንተርናል ስቶሬጅ የሚለውን እነካለሁ። ከዛ ይችኛዋን እነካለሁ፣ ዲሲአይ የምትለዋን ከዛ የተለያዩ ፎቶዎች የሚለው አሁን መጥቷል ማለት ነው። ነገር ግን አሁንም እስችል ጋለሪ ላይ ተደብቋል ማለት ነው። እዚህም አክሰስ ማድረግ እችላለሁ፣ መጠቀም እችላለሁ። ነገር ግን ጋለሪ ላይ መጠቀም አልችልም ማለት ነው። አሁን ጋለሪ ላይ መጠቀም ከፈለግኩኝ፣ እንደምታዩት ጋለሪ ላይ ብገባ የለም። አሁን የአሁኑ ፎልደር የለም። ስለዚህ ምን አደርጋለሁ? የቅድሙን ስቴፕ ተከትላችሁ ጫና አድርጋችሁ ፎልደሩን ትይዙታላችሁ። ከዛ ይችን ሶስት ነጠብጣብ ትነካላችሁ። በመቀጠል ሪኔም የምትላለች የቅድሟን ነጥብ ማስወገድ ነው ማለት ከፈለጋችሁ፣ ሌላ ስም ስጡት ችግር የለውም። ግን ነጥቧን ኤክስ ብላችሁ አስወጧት ማለት ነው። ከዛ ኖርማል የተለያዩ ፎቶዎች የሚላለ ሪኔም ልበለው። ከዛ እንደምታዩት ፎልደሩ ወደ ነበረበት ተመለሰ። አሁን ወደ ጋለሪ ብመለስ ኤው እንደምትመለከቱት ፎልደሩ እዚህ ጋ ተመልሶ መጥቷል። የጠፋብኝ ፎቶ የለም፣ ምንም ነገር የለም ማለት ነው። ስለዚህ በዚህ መንገድ እናንተም የተለያዩ ፎልደሮችን የግል መረጃችሁን መደበቅ ሀይድ ማድረግ ትችላላችሁ። አንድ ብቻ አይደለም ሙሉን ራሱ መደበቅ ትችላላችሁ ማለት ነው። ስለዚህ እንደፈለጋችሁ ፎልደርን ማድረግ ትችላላችሁ። ነጠላ ፎቶም ነጠላ ቪዲዮም መደበቅ ትችላላችሁ ማለት ነው። አሁን ደግሞ እንዴት አድርጋችሁ ስልካችሁን የሚያጨናንቁ ጃንክ ፋይሎችን እንደምታጸዱ ላሳያችሁ። ይህ ደግሞ በጣም ነው የሚያስገርማችሁ። በእርግጥ ከአሁን በፊት ሰርቼላችኋለሁ ብዙ ሰው ጋር ቪዲዮ ስለማይዳረስ ነው ድጋሜ ልሰራላችሁ የፈለግኩት ማለት ነው። አሁንም ወደ ፋይል ማናጀር ላይ ተሄዱና አሁን የከፈትነውን ባክ ብለን እንመለሳለን። በመጀመሪያ ማድረግ ያለባችሁ ነገር ከላይ ሶስት ነጠብ ዋንት ነኩና ይችነክታችሁ ከዛ ሴቲንግ የሚል አለ እሱን ንኩት ከዛ ሾው ሃይደን ሲስተም ፋይል የምትለውን ይቺን ኦን አድርጓት። ምክንያቱም የተደበቁ ፋይሎችን አደገኛ የሆኑ ፋይሎችን ለማየት ይቺ ኦን መሆን አለባት ማለት ነው። ኦን መሆኗን ቸክ አድርጋችሁ በኋላ ኢንተርናል ስቶሬጅ የሚላለ እሱ እሱንኩት ማለት ነው። ከዛም መቀጠል ኢንተርናል ስቶሬጅ የሚለውን ከነካችሁ በኋላ ሞቪ የሚል ፎልደር ፈልጉ። ይ እንደምትመለከቱት ሞቪስ የሚል አለ። ይህኛውን ፎልደር ፈልጉት፣ ካልሆነ ላይ ሰርች አድርጉት ማለት ነው። ሙቪስ የሚለውን ፈልጉ። ከዚህ እንግዲህ በጣም ትገረማላችሁ። ምንም የማይጠቅማችሁ ፎቶ ታገኛላችሁ ማለት ነው። ይህ እዚህ ጋር እንደምታዩት ተምብኔል የሚል አለ። ተምብኔል ማለት እንግዲህ ታውቁታላችሁ። ለምሳሌ ይህን ቪዲዮ ከማየታችሁ በፊት ፊት ለፊት ላይ የሆነ ጽሑፍ አይታችሁ ነው አይደል የገባችሁት እስከዛሬ ተሸውደናል ምናምን የሚል ወደዚህ ውስጥ የሚያስገባ እንዴት መቆለፍ እንዳለብን የሚናገር ፎቶ ነው። ልክ እንደዛ ሁሉ ተምብኔል ብሎ ፋይል ማናጀር የሚያስቀምጠው አለ ማለት ነው። እስኪ ልግባና አላሳያችሁ። ይሄው እንደምታዩት 533 ፎቶ አለ ማለት ነው። በሚያሳዝን ሁኔታ ይሄ የኔ ፎቶ አይደለም። በሚያሳዝን ሁኔታ የኔ ፎቶ አይደለም ማለት ነው። ይሄው እንደምታዩት እናንተም ገብታችሁ ቼክ አድርጉ። አሁን ዝጋንድ ፎቶ፣ ዝጋንድ ፎቶ አስቀምጠዋል። አሁን ይሄ ፎቶ የኔ ፎቶ አይደለም፣ ጀስት ተምብኔል ነው ማለትም ቪዲዮ ነበር። ከቪዲዮ ላይ ራሱ እየቆረጠ የሚያወጣው ፎቶ ነው እንጂ የኔ ፎቶ ትክክለኛ አይደለም ማለት ነው። ስለዚህ ምን ማድረግ አለብኝ? ሁሉንም ዲሌት ማለት አለብኝ ማለት ነው። ይህን ስታረጉ የእናንተ ፎቶ የሚጠፋ ምናምን ሊመስላችሁ ይችላል። በፍጹም ከቪዲዮ ላይ የተወሰዱ ፎቶዎች ናቸው እንጂ ትክክለኛ የእናንተ ጋለሪ ላይ ያሉ ፎቶዎቻችሁ አይደሉም ማለት ነው። ስልካችሁን እያጨናነቁት ስለሆነ እነዚህን ግዴታ ሰሌክት ኦል ብላችሁ እነዚህን ፋይል ትታችሁ እዚህ ጋር እንደምታዩት ምንም ከቪዲዮ ላይ የተወሰደ ነው የሚጠቅም ነገር የሚረባ ነገር የለም። እንደምታዩት ይህ ሁሉ የእናንተ ፎቶ አይደለም ፌክ ነው። እንደምታዩት አሁን እነዚህ ለምሳሌ ፎቶ አይደሉም ከቪዲዮ ላይ የወሰዳቸውን። ስለዚህ ገብታችሁ ዲሌት በሉት። ሞቭ ቱ ሪሳይክል ቢን ነው የሚላችሁ። ኦሬዲ እንደምታዩት አምስት መቶ ሰላሳ አንድ ፎቶ አጠፋሁ ማለት ነው። ምን ያህል ስፔስ እንደሚይዝ ማየት ትችላላችሁ። ከዛ ባክ ብላችሁ ትመለሱና ወደኋላ ሪሳይክል ቢን የሚል የእናንተ ያለበትን ቦታ ትፈልጋላችሁ ማለት ነው። ብዙውን ጊዜ ከታች ነው የሚቀመጠው። ሪሳይክል ቢን ወይም ትራሽ የሚል የእናንተ ጽሁፍ ሊኖር ይችላል። ምክንያቱም እነዚህ ፎቶዎች አሁን ሪሳይክል ላይ ተቀምጠዋል 30 ቀን እንነካውና፣ ድጋሜ መልሰን ሴሌክት ኦል አድርገን እንደምትመለከቱት 686 ይላል። ካሁን በፊት ምናልባት ያልደለኩ ካለ ቸክላ ኦኬ አይ ቸክ ለማድረግ ነበር። ሁሉም የማይጠቅም ነው። ካሁን በፊት ዲሌት ብያቸው ነገር ግን ዝም ብለው የተቀመጡ ስለነበሩ በአንድ ላይ 686 ሪሳይክል ቢን ላይ አግኝቻለሁ። ዲሌት ልበለው፣ ከዛ ዲሌት ትለዋለሁ። ፐርማነንትሊ ዲሌት ነው የሚለው። ካሁን በኋላ መመለስ አይችልም ፋይላችሁ ኦልሬዲ። ግን እነዛ ምንም የማይጠቅሙ ስለሆነ እንደዚህ አድርጋችሁ ጽድት ማድረግ አለባችሁ። ይህንን ስቴፕ ቢያንስ በወር አንድ ጊዜ ቢደግሙት በጣም አሪፍ ነው። ስልካችሁን አያጨናንቀውም። አሁን ተምብኔል ላይ ገብታችሁ እዚህ ጋር እንደምትመለከቱት ሞቪ የሚለው ላይ ገብታችሁ ተምብኔል የሚለው ላይ ስገቡ ዜሮ ነው። በ15 ቀን ምናምን ተመልሳችሁ ስትመጡ እራሱ ይሞላዋል። እየገባችሁ ዲሌት በሉ ማለት ነው። ያልገባችሁ ጥያቄ አለ ብዬ አላስብም። ካልገባችሁ ጠይቆ ኦልሬዲ ተመሳሳይ ትምህርቶችን እሰራለሁ። እያንዳንድ አፕሊኬሽኖች ጠቅማቸው ቪዲዮ እየሰራሁ ነው። ቻናሌ ላይ ገብታችሁ ተመልከቱ። የተሻሉ አሪፍ አሪፍ ቪዲዮዎች አሉ ማለት ነው እሺ ተመልካቾች ቪዲዮ እንደተመቻችሁ ተስፋ አድርጋለሁ እንግዲህ ሀሳብ አስተያየት ካላችሁ በኮመንት ግለጹልኝ በተረፈ በቀጣይ በሌላ ቪዲዮ እንገናኛል በየያላችሁበት ሁሉ መልካም ይግጠማችሁ ደህና